አሰላም አለይኩም ወረሕመቱላሂ ወበረካት ውድና የተከበራችሁ ቻናኔ ተከታታዮች እንዴት ናችሁ? ደህና ናችሁ ያላችሁ ተቀብቼ ብርቁ እ እዚህ እንደ ልብ ነው የሚገኘው። ይህን ማለት ነው ስኡዲ እንዴት ነው እንያለብ ሀገር ስኖር ይሄንን ለማግኘት በጣም ነበር መብ ደስ ይለኛል። እና ስለ ሁሉ ብርቁ። ለማንኛውም ስልኬ የተበላሸ ጥፋ ብዬ ነበር። አልሐምዱሊላህ፣ እንደዛ ነው። አረ በጣም አመሰግናለሁ እውነት አራት ሰብስክራይብ አስገብታችሁኝ በጣም ነው ማመሰግነው። እኔ እኮ እንደዚህ ነው ያልኳችሁ ያኔ የጠፋው ጊዜ ሙቷል ብሏል አይደል? በቃ እስቲ ጉልቻውን አደረግ ደረግ አድርጋችሁ ሳቆስቁስበት እንዳልኩት ይቆስቁሳችሁ። ግን ቻናሉ አራት ሺህ ሰብስክራይብ ሞልቶ ሰዓቴ ሞልቶ ማለት ነው ክፍያ አንድ ዶላርም ትሁን ሁለት ዶላር ምናምን መከፈል ያለብኝ ደረጃ ነበርኩ። ግን የሚያስተካክልልኝ ጠፋ፣ የሚያስተካክልልኝ ጠፋ። በጣም እውቀት ይጠይቃል ማስተካከል፣ አካውንት መሙላት ምናምን። አንድ ሰው አስተካክላለሁ ብሎ ጀምሮት ነበረ። ምን እንዲሆን አላውቅም። ያው በደወልኩ ሰዓት እጠይቃለሁ። ቆይ ያስተካክለዋለሁ፣ ቆይ ያስተካክለዋለሁ ነው። ግን ምን እንደሆነ እኔ ሊገባኝ አልቻለም። አብረን እናያለን። ያው ቢዚ ሆኖም ነው ሊሆን ይችላል ነው በሚለው እንዘጓለን። እሺ እንዴት ናችሁ ወይ እና ሁለታ በሰራ ቪዲዮ ማሻአላህ እኔ ወንድሜን አባቴን አምነዋለሁ። አልሀምዱሊላህ ጥግ ድረስ ምናምን አንድ አንድ ሶስት ኮሜንቶች ብቻ እኔ እኮ አትመኝ አላልኩ። መተሽ እንደሚያዞርልሽ ምን ዋስትና አለሽ? ዋስትናና እምነት የተለያየ። አምነዋለሁ ከልብ ያልሽ ከልብሽ የምታምኙ እንዴት ነው ብር ስልክለት እንዴት ነሽ እኔ ልጅ ምናምን ምናምን ወዘ ተረፈ ምናምን ስለሚል ይችላል እኔ አተመኑ አላልኩ ምን ያክል እምነት አላችሁ እንደሚያስተላልፉላችሁ ምክንያቱም አንቺ የወደድሽውንና የፈቀድሽውን ልታገቢ ስትይ ስቲ አይ አናስተላልፍም ተብለሽ በገንዘብሽ የምትያዥ ከሆነ ግን የማይሆንሽን አታግቢ አናዞርም ካሉ ትክክል ናቸው ልጁም ይሆንሽ ሆኖ እነሱ ያልፈለጉት ከሆነ እነሱ ያዘጋጁልሽ ስትመጣ ልጄ ከሌለ ነው የምታገባው ብለው ያዘጋጁልሽ ሊኖር ይችላል። አንቺ ደግሞ የወደድሽው ልጅ ሊኖር ይችላል። የወደድሽውም ልጅ ጥሩ ልጅ ሊሆን ይችላል። እነሱ ያመጡት ጥሩ ላይሆን ይችላል። አላህ ነው የሚያውቀው። አንዳንዴ ለቤተሰብ ጥሩ ሆኖ ማለት ነው ለልጅቱ ጥሩ የማይሆን ሰው አለ። ለቤተሰብ በቃ እጥፍ ዝርግት ይላል፣ ለልጅቱ ግን ሌላ ነው። ይህ የማይሆን ነገር አይደለም። እና አባትሽ ገና ሳመጪ ለከሌ ድራት አለው ብሎ አቅዶሽ ከሆነ በቃ ይሄ ነው የማያገባው ጥሩ ልጅ ነው ምናምን ጥሩ ልጅ እንደሆነ እራሱ እያወቁ ማለት ነው ለሌላ ሰው ቃል ገብተው ከሆነ በቃ ንብረትሽን አትፈልጊው ከሆነ ህጅ የሚሉ አሉ። በፊት እንደውም ከዛሬ አመት በፊት አዊ የሞተች፣ አስታውሱ በመርዝ ማለት ነው ዳሩኝ አልድርም፣ ምክንያቱም ገንዘብ አጥፍተውታል። እ እሺ ብሩ ስጡኝ እና የሆነ ነገር ልስራ ብሩ የለም። ቆይ ነገር ቆይ ዛሬ ለካ አባት ልጁ ነው ከሌላ ሰው ጋር ሆኖ መኪና ገዝቶበታል። ከዛ ልጅቷ ቸካት ምክንያቱም ከአስር ዓመት በላይ ነው የሰራችው። ስሰማ ይህን የሰማት የአረብ ሀገር እያለው ከዛ መርዝ ጠጥቼላችሁ ነው የምሞተው ስትላቸው ሙሻ ያ የማትሞት መስሏት። ከአረብ ሀገር የመጣ የሚረዳው ወሬውን ምኑን የሚረዳው እዛው አረብ ሀገር ያለ ሰው ብቻ ነው ወይም ከአረብ የመጣች ጎረቤት ካለችች ነው። እዚህ ስንመጣ በቃ እንዳላሰብነው ሲሆን በጣም ይቸከናል። እስከ ዛሬ ዋጋ የከፈልኩት የጉልበትሽ ውጤት የሚታወቅሽ እዚህ ስመጭ ነው ማለት ነው፣ ስለሚቸክሽ ማለት ነው። መርዙን ግጥም ነው የምታደርጊው። በቃ ገባሽ? ሸይጧን የሚወሰውስሻል። ነፍስ ማጥፋት ባላህ ዘንድ ምን ያክል እንትን እንዳለው ታውቃለች፣ ግን ይወሰውሳል ሸይጧን። ይነዳችኋል፣ ይበሰጫችኋል። በቃ አሁን ተኝተን ማለት ነው ዓረብ አገር ጧት ተነስተን ስራ ምንሰራ አይመስልም፣ ግን ጧት ግዴታ ስለሆነ ተነስተን ስራለን። ያ ድካም የሚታወቀን ኢትዮጵያ ስንኖር ነው። እዚህ ስንመጣ በቃ ይሁን። ትንሽዬ መንገድ ስትሄዱ ማለት ነው በቃ ድክም ነው የሚላችሁ። እንኳን አቀበት ምናምን ልትወጡ ማለት ነው በቃ ሰውነታችሁ ትክት ነው የሚለው። የሆነ ቤት ጠረካችሁ ድክም ነው ለምን? ወገባችን በመቆም ብዙ የአረብ ቤቶች ሁሉም ማለት አይቻልም፣ ግን አብዛኞቹ አሰንሰር የላቸው ፎቅና መድር ሊሆን ይችላል ምሳሌ አይደለም። በቀን ስንቴ ነው የምትወጡት የምትወርዱት? እናንተ ታቁታላችሁ። እዛ ሆነን አይሰማንም። የዛ ስሜት መቼ ነው የሚታወቀን? ኢትዮጵያ ስንመጣ ማለት ነው። ገብቷችኋል አይደለም ወይ? ስትወልጂ ወይ እዚህ በቃ ትክክት ይልሻል፣ የሆነ ቦታ ሄደች ትክክት ይልሻል፣ ድክም ይልሻል፣ በቃ ሙትት ያልሽ። ለምን የዛ የስራ ድካም ውጤቱ እዚህ ስመጭ ነው የምታየው ማለት ነው። ሌላ ደግሞ ስለ ጅብሰም ምናምን መጠይቁ ልጆች አላችሁ፣ የሰራልሽን ቁጥር ስጭ ምናምን፣ ጅብሰም ሰሪ ኢትዮጵያ ሆኖ አንቺ አረብ አገር ሆነሽ መሆንሽ ነው። እኔ ራሱ ተበልቻለሁ አንድ የምነግርሽ ነገር ማለት ነው። ምክንያቱም አረብ አገር ሆነን ስናናገራቸው ኢትዮጵያ ውስጥ ከሚሰሩት ጅብሰም እጥፍ ነው የሚሏችሁ። ለምን አረብ ሀገር ነው ያለሽ። በቃ እኔ እኮ አሳምሬ ነው የምሰራው ምናምን፣ እንደ ሌሎች የማይረብ አይደለም የምሰራው ምናምን ይሉሻል። ግን እያታለሉሽ ነው። አንችም እንደው ማድረግ ያለብሽ ማንኛውም ጅብሰም ሰሪ ማለት ነው የሆነ ጅብሰም አማረሽ አይደል? ጣረው አማረሽ ምሳሌ፣ ኮርኒሱ ማለት ነው ፎቶሽን ቅርጥ አድርገሽ ለቤተሰብ መላክ ብቻ። ስለ ብር ስለምን ቤተሰብ ነው ማናገር ያለበት እንጂ አንቺ እዛ ሆነሽ በቃ የእኔ ወንድም እያደራ ምናምን ስትዪው ማለት ነው። አንቺ እንጂ ላርጎ ብር ነው የሚጠይቅሽ። የአረብ ሀገር ሴቶች ደግሞ ሞኞች ነው በብር በኩል ለምን ቀጣይ ወር ስለሚመጣ አሁን ብንከፍል ምንም ምን ስራው ይሰራልኝ እንጂ ሳካፍልሃለሁ ምናምን ምን ዋስትናለሽም እንደሚከፍልሽ፣ በጥራት እንደሚሰራልሽ ውስጡን ማይረብ አርጎ ከላይ ቢቀበልሽ የታይዋለሽ። ቀታይ ጅብሰም ማሰራት ስፈልጊ ባለ ጅብሰሙ ንግግሩ ከእናትና ወይም ከአባት ወይም ከሚያሰራልሽ ሰው ነው። አንቺ ብቻ ቀርጸሽ በሞባይል እውቀት ያለው ወንድም ካለሽ ወይ እህት ካለሽ እውቀት ስልሽ እስከ 12 የተማረች አይደለምሽ አንቺ የላክሽላትን እና ባለሙያ የሚሰራውን በደንብ የምታስተያይና የምትለይ ካለችሽ ፎቶ አንስተሽ መቀርጸሽ መላክ ነው። እዛ ሆነሽ ጅብሰም ሰሪ ስታወሪ ማለት ነው። የጥፍ ጥፍ ነው የሚልሽ። እኔ የሚገጠመኝ ነገር ስለሆነ ማለት ነው። ማንኛውም ጅብሰም ሰሪ ባለሙያ ያለው ማሻአላ በጣም አሪፍ አሪፍ ዲዛይን የሚሰሩ አሉ። ምርጥ ምርጥ የተሰራ አለ ማለት ነው። እና ይሄን ነው የምላችሁ፣ እዛ ሆናችሁ አታወሩ። ጂፕሰም ሳሪ ስትፈልጉ ቤተሰብ እዛው ይነጋገር ስለዋጋ ምናምን፣ በቃ ከቤተሰብ ግንኙነት ማድረግ አለብን ማለት። ሌላ ደግሞ ያላችሁት አገር እንዴት ነው ምናምን? አገር ደህና ነው ደህና ነው የምለው ማለት በቃ እየወጣን እየገባ ነው። አልሀምድሊላሂ አማናየበት ማለት ነው። ሰውም ሰርግ እየሄደ ነው በገበያም ቀን ገበያ ያለ ትንሽ ወደ ጎረንጅ እና ወደ ሰኮር ትንሽ ነው ብዙ ማውራት አልችልም። ትንሽ ከበድ ይላል ግን እየተኖረ ነው አልሀምድሊላህ። <tellan> ይሄ በቲክቶክ በምናምን በፌስቡክ እንደሚናፈሰው አይደለም። አንዳንዴ ችግራችን ማለት ነው። ኢትዮጵያ ውስጥ ለዛው ሙግድ ውስጥ ዋና ቦታ ያለ ሰው እየነገራችሁ አታምኑ። ለፎሎ እና ለሰብስክራይብ ለኮሜንት ብለው ግን በየጉርባ እንደዚህ ነው ነገራችን እንደዚህ ምናምን የሚሉ አኔን ቲክቶክ ስለማ አሉ። በዛ አትሸበሩ። በስንት ነገር ተጨንቃችሁ ትዘልቁታላችሁ። በአገር ሰላም አለማጣት፣ በሕይወትሽ፣ በላይፍሽ፣ በቤተሰብሽ በስንቱ ተጨንቀሽ ትዘልቅዋለሽ። ትታመሚያለሽ ማለት ነው። ኩላሊት በሽታ ምናምን ካንሰር የሚባል ሰምታችሁ አታውቁም። ይሄ ሁሉ ከስትረስ ከጭንቀት፣ ከድብርት ብዙ ከማሰብ ምናምን ነው የሚመጣው እና አትጨናነቁ። ሰላም ነው ግን የበለጠ ሰላም እንዲሆን ደሞ ዱአ አድርጉ። ይሄን ልላችሁ የምፈልገው ማለት ነው። ሌላው ደግሞ ስም ለማዞር ስንት ይፈጃል ምናምን ኮሜንት ያለች አንድ ልጅ አለች ማለት ነው። እሷ ጠየቀች ማለት የአብዛኛችሁ ጥያቄ ሊሆን ይችላል ብዬ በማሰብ ነው የምመልስላችሁ ማለት ነው። ስም ለማዞር ስንት ይፈጃል የምትይው ማለት ነው። ይሄን ወደት እንደ ቤትሽ ይወስነዋል? ጅብሰሙን ሰርተሽ ቀለሙን ቀብተሽ ምንድነው እንደሚባለው መብራቱን ሁሉም በቤትሽን ፎ አድርገሽ መዘጋጃዎች መተው የሚገመንሱት ከፍተኛ ብር ነው። ምክንያቱት የቤት ጥራት ነው የሚታየው ግምት ላይ የቤት ጥራት ሶስት ደረጃ አለ ብሎኛል ባለሙያው ሳስረዳኝ። እኔ ስሜን አዙሪያ ላይ ሶስት አይነት ደረጃ አለ ብሎኛል። እና እንደምታወት እኔ ስሜን አዙሪያ ያለሁም እንኳን አዙር ልኝ ብዬ ልከራከር ማለት ነው። እየተወደደ ነው። ስምሽና አዙር ላስተላልፍልሽ ነው ያለኝ ወንድሜ ማለት ነው። አላህ መርቆ ይሰጠኛል። ይሄ ሁላ ደረሰኝ ህጋዊ ቤት ሲኖራችሁ ካርታና ፕላን ሲኖራችሁ ይሄ በየአመቱ ግብር የምትከፍሉበት ይሄ ይሄ ማለት ነው ይሄ ይሄ ይሄ ሲኖራችሁ የተከፈለበት ግብር ከሌለ ማለት አሁን ለምሳሌ ከአምስት ዓመት በፊት ከፈልሽ ገዛሽ ገዛ ሻያን ቤት ይሄ በየወሩ ወጥ አይደለም በአመት አንድ የሚከፈለው ግብር ማለት ነው እኔ እንደተረዳሁ ይሄ ከሌለሽ ይሄን ሀ ብለሽ ከፍለሽ ነው እንደገና ስንሽ ታዘሪ ስንሽን ስታዘሪ ሶስት ሰው ምስክር ያስፈልግሻል የምታዞሪው ደግሞ በግዢ መልክ ነው እንጂ የኔ ነው ብለሽ አይደለም በግዢ መልክ ነው የሚዘወርልሽ ማለት ነው እኔ አልሐምዱሊላህ ይሄ ሁሉ ስለቤቱ የያዘ ፋይል ነው ማለት ነው ካርታና ፕላኑ ደግሞ ይሄ ነው ፎቶ ይቀመጣል። ትክክለኛ ነገሩ ፎቶ ይቀመጣል ምናምን እንደዚህ ማለት ነው። እና ሶስት አይነት ደረጃ አለው የቤት አዘባር ሲስ ብሮኛ ባለሙያ ነው። የመጀመሪያው ግን ያስታወስኩት የመጀመሪያው የቤት ጥራት ነው የሚታየው እንደነገርኳቸው። ቤቱ ጅብሰም ነው ወይ መብራት አለው ወይ በቃ ሁሉ ነገር የተሟላ የቤቱን ጥራት አይተው ነው ግምት የሚሰጡት ማለት ነው። እና እናንተ ጅብሰም ያላሰራችሁ ወይም ያላስገረፋችሁ ግን መጀመሪያ ስማችሁን ብታዞሩ ጥሩ ነው። ቀለል የሚለው መጀመሪያ ሳይገረፍ ጅብሰም ሳይሰራ ምናምን ነው ማለት ነው። ያው ጅብሰም ከሆነ ክላሳችሁ ብዙ ከሆነ እስከ ሰባ እስከ ሰማንያ እስከ ዘጠና መሄድ ይችላል። ኦኬ እንደዛ ነው እንግዲህ ማስበው። ግን አሁን ላይ የምነግራችሁ ውድ ወጪ ጅብሰም ማሰራት በጣም ውድ ነው። ግዴታ አይደለም ጅብሰም ማሰራት። እኔ ባሰራሁበት ሰዓት ርካሽ ስለሆነ ያሰራሁት እንጂ በአሁኑ ሰዓት አረብ ሀገር ጅብሰም አላሰራም። ምክንያቱም ጅምሰሙን ስለው የቤት እቃ ስለው ቁምሳጥን፣ አልጋ፣ ብፌ ስል እድሜያችን ኃይል እኛ ደግሞ ሁሉን ነገር እቃ እናሟላለን፣ ጅምሰም እናሰራለን፣ ብራችን እዛ ላይ እንጨርሳለን፣ ካርጎ እናደርጋለን፣ ባዶ እጃችን ነው የምንመጣ። ባዶ እጅ መምጣት አያስፈልግም። ግዴታ ከሆነብሽ ሳሎንሽንና መኝታ ቤትሽን እንትን በይ አሰሪ። ከዛ ውጭ ያለው ግን ትርፈ ነው ብዬ ነው ማስብ። ብሩን ይዘሽ መታሽ ብትሰሪበት ይሻላል። ጅብሰማ ሰረተሽ በቂ የቤት ዕቃ አረቢያ መልሱ አልጋ፣ ቁምሳጥን አሟልተሽ አልተሽ ባዶ እጅሽን ከመጣሽ ደግመሽ ትሰደጃለሽ። ምክንያቱም ለመኖር መብላት ያስፈልጋል። ዕቃ ብቻ አይደለም ያስፈልጋል፣ መብላት መጠጣት፣ ልብስም ላንገዛ እንችላለን። ለኛ አረብ ሀገር ሴቶች ግን መብላት መጠጣት ያስፈልገናል። ብር ከሌለ መሰደድ ነው በቃ ይበላ ይጠጣ ማለት ነው። ይህም ሁሉ እና አሟላ ብለን ደግሞ ወረት ለማያስነን እድሜያችን ይሄዳል። አሁን ስንቱ ነው በባህር ይሄደው ከአንድ መንደር እንኳን አንድ ስምንት ሰው ይሄዳል። ገባችሁ? ያን የምታነሳው ማናት? ወይ ሚስት ወይ እህት ወይ ወንድም። ስንት ሰው ነው በባህር ዋጋ የከፈለ? ከአንዴም ሁለት ሶስት የወንድሙን ባሉን የእህቱን ልጅ ምናምን ያነሳ ሴቶችን የገደሉ ይሄ የባህር መንገድ። ስለዚህ ልብ ግዙ፣ ወይ ስልካችሁን አጥፍታችሁ ቁጭ በሉ ወይ ነው። በጣም ከባድ ስለሆነ ማለት ነው። አሁን ደግሞ ሰከንበኑ አሁን ፋሽኑ ምንድነው በባህር መህር ነው በባህር ደም ውስጥ ስንት ሽሪያ እንደሚወጣ እናንተ ታውቃላችሁ። ስልካችሁን ጥፍትፍት አርጋችሁ ቁጭ ገንዘባችሁን ያዙ። እውነት የለላችሁ እንዲ ቀልዳላችሁ እንዲ ማስደሰት ያለብሽ እናትና አባትሽ ነው። መቼም የማይከዳ እናት ነው። በአሁን ዘመን ማለት ሌላው ወዲፍችው ልብ ግዙ። ይዟችሁ በርቱ፣ ጠንክሩ ለራሳችሁ። ኦቁ የኔ ውዴቶች የዛሬው ቪዲዮ ይህን ይመስላል። ከሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላ ወበረካቱ። ላይክ ሼር ሰብስክራይብ አርጉ